ድሮ ድሮ አብርሃም ሲከፋው ገመድ ይዞ ወደ ጫካ ነበር የሚሮጠው አሁን ላይ ደግሞ እንግዲህ ወደ ሆቴል መሄድ መርጧል ማለት ነው። የተወደዳችሁ የቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ኢትዮጵያውያን ኤርትራውያን ወገኖቼ እንዴት ናችሁልኝ? ትላንት እንደ ያየሁት ቪዲዮ ላይ በጣም የሚገራረሙ ነገሮችን ተመልክቻለሁ። አብርሽ በለቀቀው ቪዲዮ ማለት ነው። ያው እንግዲህ ይህን ያክል ለምን እንደዚህ እንደሚያደርግ ሁላችንም የምናውቅ ይመስለኛል። ሩታ ይህን ያህል ጊዜ ካጠገቡ ርቃ አይ ቲንክ ሶስት ወር አራት ወር አይሆንም። ቤተሰብ ከተጣሉ በራሱ ማለት ነው ይህን ያህል ጊዜ እሱ ስራ አልነበረችም። ቤት ለቃ ከወጣች ቆይታለች። ይኖር የነበረው እዛው እሷ ለቃ የወጣችበት ቤት ነበረ፣ እና ያን ያህል ጊዜ ማለት ነው ብቻውን ሲቀመጥ ቤቱ ምናምን ነገር እንዴት አላስጨነቀውም? የትውስታው እንዴት አላስጨነቀውም? አሁን ለምን ተፈጠረ? በዚህ ልክ አብርሽ ማስመሰል በጣም ከባድ ነው። የምሬ ነው። ቤተሰብ በጣም ከባድ ነው። አጠገቡ ያሉት ጓደኞቹ አስመሳይ፣ እሱም ይሁብድ እያስመሰለ ነው ቪዲዮ እየሰራ ያለው። እና ያን ያህል ጊዜ ከሩታ ጋር ስትጣላ ቤት ለቃ ስትወጣ፣ በአንተና በሷ መካከል ግጭት ሲፈጠር፣ ያን ያህል ጊዜ ምንም ሳይመስልክ እየረገጥ ከየገፋ ካት ስትሄድ እንዳልነበረ አሁን ላይ ማለት ነው። እንዴት ቤቱ ሁሉ ኦና አሁንብኝ ቤቱ ጨነቀኝ ብለክ ሆቴል መርጠቅ ሄድክ ማለት ነው። ያው የሆቴሉ ጉዳይ እንኳን አይታወቅም። ቤቢ ኮ እኛ እኛዋ ታውቋቸዋላችሁ አይደለም እ ስማቸውን አሁን አንጠራም፣ አያስፈልጉም ማለት ነው። ምናልባት እሳቸው እሳቸውም እያመቻቸው ይሆናል አይታወቅም። አረል እንደ ቤተሰብ አረ በጣም ነው የምትገርሙት። በዛ ላይ ደግሞ ጓደኞቹ ቡራና አቤል ማለት ነው። እናንተ አይደላችሁ እንዴ ሴት አቃጥራችሁ ከሚስቱ ጋራ ይበልጥ ጸቡ ከሮ እንዲለያዩ ያደረጋችሁት። አሁን ምን ምን የሚሉት ነው? በዚህ ልክ እንዲህ መንገብገብ የተጨነቃችሁ ማስመሰል፣ ምን የሚሉት ነው? ምን የሚሉት ነው? የሩታ ጉዳይ ሳያስጨንቃችሁ ሁለቱ በተጣሉ ሰዓት ላይ ምክንያት እናንተ እንደሆናችሁ ያኔ ሳያስጨንቃችሁ፣ አሁን ይሄን ያህል አብርሽ ማለት ነው ልክ እንደ አስራ ሶስት አመት ልጅ የሆነ ነገር እንዳይሆኑ በጣም ነው ያሰባችሁለት አይደለ? በጣም እና ማስመሰላችሁ ጥግ ድረስ ነው የሄደው። በጣም ነው የምትገርሙት። በዛ ላይ ደግሞ እንረዳለን፣ ያው ሩታን ለማስጠቆር ነው። በነገራችን ላይ ቤተሰብዬ፣ እነ ሩታ ሁሉም ቦታ ጅራ ገብተዋል እየተባለ ነው። ወይጉድ እኛ ኮ በቃ መጫወሻ ሆነናል። ስቲል አብርሃምና እና ጓደኞቹም ጠቅላላ ያሉት ቡታ ጅራ ነው የሚሉ መረጃዎች ወጥተዋል። አንዳንድ የእነሱን ባክግራውንድ የሚያውቁ ልጆች ወይም ደግሞ ስለ ቦታው መረጃ ያላቸው ልጆች ትላንትና ቪዲዮ ለቀሰብቻለሁ፣ በትስታ ቤት ውስጥ ማለት ነው እና እንግዲህ ይህን ያክል ሌላችን ላይ ድራማ እየተሰራ ነው ማለት ነው። ለማንኛውም ግን ስትተውኑ ደግሞ ትንሽ አይዲያውን እያስተካከላችሁና፣ የሆነ የጻን ልጅ ነው የሚመስለው የትላንትናው የአብርሽ የተለቀቀው ቪዲዮ ጻልሽ በዚህ ልክ እንኳን አያስበም። እና በቃ በጣም እንደተቸገረ በሩታ ከሩታ ጋር በመለያየቱ በጣም እንዳዘነ ሰዎች ማለት ነው አብርሽት በጣም ተጎርቷል እያሉ እንዲያዝኑለት ሌላ ምንም ምንም አይዲያ የለውም። እኔ ልንገራችሁ፣ ሩታ ከቤት የወጣ ሽለስ ነበር አብርሽ ጨርቁን ጥሮ ማበድ የነበረበት የሆነ ፍቅር ቢኖረው። አሁን የሚጫወተው ድራማ ያኔ መተወን ነበረበት። የማይመስል ነገር ለሚስታ ሰውየው ተው እንጂ ይመስል ነገር፣ አሁን ምን ተፈጠረ? አንተ ያኔ ሄርሜላን ይዘክ እንደፈለክ እሱ አናቷ ላይ ስታሾራት ማለት ነው ልጅቷን ሚስትክ የማትመስልበት ደረጃ ደርሳ፣ ያኔ እንደዛ እንዳላየን እንደፈለክ ስትሆን እንዳንነበረ፣ አሁን ምን ተገኝቶ ነው ያዙ ይልቀቁኝ፣ ምን የሚሉት ነው? አልገባንም አልገባንም። ሩታ በዚህ ልክ ሚቀየራት ነገር ሚና ምን ትላለ? ተዋረ አብርሽ ተው፣ በቃ ወደ ራስ ተመለስ። ሰው እንዴት የራሱን ስህተት አያነብም? እኔ ይኮ ግርም የሚልኝ አንድ ቀን በኔ እኮ ጥፋት ነው ሲል ሲጸጸታታችሁ ታውቃላችሁ? ወገኖች ሁልጊዜ ጊዜ ሰዎች ወደ ሩታ ዘንብለው ሩታ ትክክል እንደሆነች እኛ እናውቃለን፣ ግን እሷ ጥፋተኛ ሆና እንድትወቀስ ነው የሚፈልገው። እንዲህ አይነት ሰው ዛሬም ነገም ከስተቱ አይማርም። አንዳንዴ እኮ ቤተሰብ የሆነ ነገር ስታደርጉ ደንገልጥ ብላችሁ እንዲህ ያረኩት ነገር እኮ ትክክል አይደለም ምን ሆኜ ነው ትላላችሁ። አብርሃም ጋር እንዲህ አይነት ነገር የለም ሁለቱ ትክክል ነው ሁሉ ጊዜ እሱ ራሱን በራሱ ነው የሚያዳምጠው። ሰዎችን ማዳመጥ አይፈልግም። ሲጀመር ሰዎች ራሱ አጠገቡ ቆሞ ሲያዋሩት ጆሮ ኑሮት የሚያዳምጣቸው አይመስለኝም። የሆነ የሚሰለብበት ነገር አለ። የሚያዳምጠው ራሱን ብቻ ነው፣ እኔ እንዳየሁት ማለት ነው። ስለዚህ አሁን ደግሞ እንግዲህ ሆቴል ውስጥ ነበረ ደርሰውበት ምናምን አስባችሁታል። በቃ የአብርሃም አድራሻ ጠፍቶ በሩታ ፍቺ የተነሳ ማለት ነው። እና አሁን የመጨረሻ የፍርድ ቤት እንትን ላይ የመጨረሻ መፈረማችን ነው ምናምን በጣም አስጨንቆታል። ሚስቱን ልትለየው ስለሆነ ኦ ማይ ጋድ፣ ተው፣ ከዚህ ከፋ ነገር ይመጣል፣ ተው፣ የኔ ያንተ ነገር መጨረሻው የማይሆን ይሆናል፣ ተው ስትልክ ያኔ ሂጂ እባክሽ እያልከ እየረገጥከ እየገፋ ካት ስትሄድ የነበረ ጊዜ ያን ያልተሰማክ ሰውዬ አሁን ምን ተገኘ? ስለዚህ እየተሰወንክ ያለከው የማስመሰል ነገር ስለሆነ የሚሰማክ ሰው የለም አብርሽ። አሁንም እኛ የምታረጋቸው ነገሮች ፌክ እንደሆኑ ገብቶናል። የእውነት አንተ የምታረገው ነገር ሕሊና ያለው ሰው እና ከዚህ ፊት የነበሩ የተለቀቁ ቪዲዮዎችን ያየ ሰው እንዲህ አብርሽ አሁን ምን ተገኝቶ ነው እንዲህ የሚሆነው ብሎ ልብ ያለው ሰው ያስተውላል ልብ ያለው ሰው ማለት ነው። ስለዚህ ማለት ነው አብርሽ ራስን ማታለል ጥሩ አይደለም። እስቲ አንድ ቀን በስህተትክ በራስክ ስህተት ማዘን ልመድ ማለት ነው። ሰው የራሱ ስህተት ተነግሮትም ታይቶትም ለራሱ ለማረቅ ወይም ለራሱ ለማስተካከል ካልሞከረ ዘሴማስ ነገም ያው ነው። ምንም እሷም እኳን ነገም ከደግሞ ጥጃ አድሮ ጥጃ ስለሆነባት ነው ይህንን ውሳኔ ላይ ደረሰችው። አንድ አይነት ስለሆንክ ማለት ነው። እና ማስመሰል ደግሞ ይደብራል። በቃኝ። አሁን ትላንት ያየነው ቪዲዮ ጠቅላላ ማስመሰል። ጓደኞቹ አጠገብ ቁጭ ላይ ያስመስላሉ፣ ጥፋተኛ እንዳልሆነ ይነግሩታል። አንድ ከመሀል የአብርሽን ጥፋት ነግሮ አንተ እኮ ልክ አይደለህም ያለው ከማርኬ ውጭ ማንም የለም። እነዛ ሁለቱ የሁለቱ አሽቃባጭነት፣ የሁለቱ አስመሳይነት የተለየ ነው። እውነት እንደ እናንተ አይነት ጓደኛ ለማንም አይስጥ፣ ነው የምለውን፣ በራሴ በኩል እና ጋሻ አብርሃም እየሄድክበት ያለው ነገር አይኖ ተረድተናል። ስለዚህ ብዙ ምስቴ አትጓዝ ልንለ ነው የምንወደው። አንተ ምንም ምንም አልመሰለክም። ከሩታ ጋር ምን ለያየትክ? እውነቱን ስንነግር ማለት ነው አንተ የምትፈልገው ነገር ስለነበረ። እንዴ ሄርሜላን እኮ አስበልጠክ። እስቲ ከኔ ከእሷ ምርቅ ስትልቁ ሄርሜላን አስበልጠክ። ሄርሜላን አልፈልግም ከህይወት ውጭ ልኝ ላለማለት እኮ ሩታን ጥላት ሄደካል። ተረሳ እንዴ እንርሳው? አንረሳውም እኛ እንረሳውም። እና ሜሞሯችን ደግሞ ትልቅ ነው። ትላንት የተፈጠሩትን ነገሮች ሴቭ አድርገን አስቀምጠናል ማለት ነው። ስለዚህ በህይወትክ ውስጥ ማለት ነው እኛ የነው በህይወትክ ውስጥ አብርሽ ሚስትን እንዳልተንከባከብክ፣ ከሚስትክ ውጪ ደግሞ ሌላ ህይወትን እንደፈለግክ ስታሾር የነበርክ ሰው ለሚስት ደንታ የሌለክ ለተረገዘው ልጅ ደንታ ያልነበረክ ሰው እንደሆንክ ነው የምናውቀው ስለዚህ ዛሬ ምንም አዲስ ነገር የለም። ዛሬ ተሰማኝ ዛሬ እንዲሆንኩ ብለህ ብትመጣ ምናልባት ምንም የማያውቁ ልጆች አብርሽ እያይዞ ምናምን ብለው ኮሜንት ሊያደርጉልህ ይችላሉ። እውነታው ግን እሱ አይደለም ወገኖች። ባክግራውንዱን ወደ ጀርባ የተለቀቁትን ቪዲዮዎች በሩታ ላይ የተሰራውን ሸርና ደባ ማየት በቂ ነው። እውነተኛ ሆነህ እስከምትመጣ ድረስ፣ አብርሽ ወደ ራስህ ወደ ቀልብ ወደ ትክክለኛው ሰብዓዊ ማንነት እስክትመለስ፣ እኛም እውነቱን ከመናገር ወደኋላ አንልም። እኔና መሰሎቼ ማለት ነው። ለማንኛውም ቤተሰብዬ እያስቃል ያስቃል። የትላንትናው ቪዲዮ ይኸው በቃ የሆነ የሚያስገርም ነገር አለው። ትወና ሚዲያው ላይ ማለት ነው። ኦዲየንስ ላይ እኮ ነው እየተወኑ ኦዲየንስ ላይ ነው እኮ እየቀለዱ ያሉት። ለማንኛውም ራሳችሁ ነው የምታታሉት። እኛ በነገሮች ሁሉ የተፈጠረውን ነገር ስለምናቅ አንረሳም። ለማለት ያክል ነው። ይዘውት ሄደዋል እንግዲህ ከሆቴል ተከራይቶ ከነበረበት ሆቴል ለጊዜው ማለት ነው አርፎበት የነበረው ሆቴል ቤቱ አስጨንቆት ከነበረው ቤት ወጥቶ ካርፎበት ከነበረበት ሆቴል ይዘውት ወጡ ማለት ነው። እነዚ አሽቃባጭ ሁለት አሽቃባጭ ጓደኞች አሉት። ለማንኛውም ግን ይመቻችሁ። ሁላችሁም ተጠቃላችሁ። ሰዎቹ ማነው፣ ቡታጅራ እንደገባችሁ ያው መረጃ ደርሶናል። ትዝታ በዚህ አጋጣሚ ጎበዝ ልጅ ነች በእውነት ማለት ነው። ፍልፍል አድርጋ ነው ምታገኛቸው ከነ ተከራየው ሩም ውስጥ ራሱ የሆቴሉን ማንነቱ ላን የነገረቻቸውና፣ ተጠንቀቁ፣ እንደዚህ አይነት ልጆች፣ እሳት የላሱ ልጆች አሉ። ባይዘይ ትዝታ ትዩ ጎበዝ እህታችን ነች። ቤተሰብ ያላረጋችሁ እየገባችሁ ቤተሰብ አድርጓት። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኝ።